ተወልጅ ያደግኩት ጉራጌ ዞን ውስጥ ሻሃ ወረዳ በሚባል ሳምር መንደር በምትባል አካባቢ ነው። ተወልጄ ያደግኩት እድገቴ ሁለት ቦታ ነው። ሶዶ ሀገርም ወደ ቡታጀራ ምሯጭ የሚባል ሀገር አንድ ለሶስት ዓመት ምናምን ኑር ያለ ወደ እንሴ ነው የሚባል ከተማ፣ እንዲህ ግማሽ ግማሽ አርጌ ነው ያደግኩት። ሳድግ ከዛ በኋላ ወደ አዲስ አበባ መጣው። ትምህርት እዚሁ ነው የተማርኩት። ከዛ በኋላ ወደ ሙዚቃ ገባው ማለት ነው እንግዲህ ድምፃዊ ደሳሌ መርሻ እባላለሁ። እንግዲህ የጉራኛ ሙዚቃ በመጫወት የምታወቀው ዛሬ በጣም በተወዳጁ ድምፃዊ በተካ ሰፋ ያልበም ምርቃ ዙሪያ እንግዲህ ልንጫወት ያው ሓሪ ዲጂታል ሚዲያ ጋር ብዞኝ ቀርቢያለሁ። እኔ ከተካ ሰፋ ጋር የምንተዋወቀው ወደ ዘጠናዎቹ አካባቢ ነው ዘጠና አምስት ዘጠና ስድስት አካባቢ ነው የምንተዋወቀው። ከተካ ጋር ስንተዋወቅ አንድ አስራ አምስት ዓመት ገደማ ይሆነናል። ያው እሱን እያየሁ ነው ያደግኩት በይበልጥ የሱ ስራዎች ያደመጥኩኝና የሱ አድናቂ በመሆኔ ነው እሱን ፈልጌ ያገኘሁኝ። ከዛ በኋላ ብዙ ነገር መማር ስለነበረብኝ ከሱ ስርስር እየሆንኩኝ እየተማርኩ ነው ያለሁት። ተካ ትዝ ይለኛል እንግዲህ የመጀመሪያ በጣም ተወዳጅ የሰራው አልበሙ ምናልባት እሱን አልበም እንደጨረሰ ማለት፣ በዛ ሰዓት ጥሩ ተደማጭ የነበረኝ ነበርኩና ከቤት ድረስ እንደውም ያልወጣ ማስተሩን ይዞ መጥቶ ቁጭ ብለን የገመገምንበት ሁኔታ ማርሰውም እና በጣም የዛኔ ልክ በአካል ሳገኘው ከሄልጅ በጣም ትልቅ ቦታ ሊደርስ እንደሚችል ትልቅ ድምፃዊ ሊሆን እንደሚችል ምንም ጥርጥር አልነበረኝም። የሙዚቃ አጀማመሬ ያው ከክበብ ከምናምን ነው የተነሳውት። መጀመሪያ ያው ከክበብ ተነሳ ወደ ቻዴት የሚባል ድርጅት የህፃናት መርጃ ድርጅት ነው። ከእዛ ነው ሙዚቃ ብዙ ተምሬ የወጣሁት። ከዛ በኋላ አልበም አዘጋጀው አልበሜ ሁለት ሺህ ላይ ወጣ የተጀመረ ከዛ በፊት ቢሆንም ረጅም ጊዜ የፈጀ አልበም ነው፣ እና ብዙ መማር ስለነበረብኝ ሙዚቃ እየገባኝ ሲመጣ አቆየሁት ሙዚቃዬን። ዘጠና አንድ ዓመተ ምህረት ነበር አልበሙ ሊወጣ የፈለግኩት ግን የሙዚቀኞችን ከሙዚቃ ባለሙያዎች ጋር ስገናኝ በቃ እነሱን ሳይ በቃ አልበም ማለት ከዛ በኋላ ነው የሚሰራው የሚለውን ነገር ገብቶኝ ለስምንት ዓመት ሁሉ አስቀምጬው ከስምንት ዓመት በኋላ ሁለት ሺ ላይ አልበሙ ተሳክቶ ወጣ። ያ ብዙ ውጣ ውረድ ቢኖረውም አልበሙ የተዋወቀ ነው። እንግዲህ እሱ አድናቂ ከመሆን የተነሳ አንድ ኃይሉ ፈርሻ የሚባል ጓደኛ ያለና ከእሱ ጋር በተገናኘንበት ቁጥር እሱን ማግኘት እንዳለብኝ ጠየቅኩት ማለት ነው። ከዛ በኋላ ደግሞ ያው እሱ ያለበትና መገናኘት እንደምችል ነገረኝ። ይዞኝ ሄደ። ተገናኘን። ከዛ በኋላ እሱን መልቀቀ አልተወኩኝም አልለቀኩትም ማለት ነው። በነገራችን ላይ ጠቃ በጣም በጣም በጣም እኔ እንደውም አመለሸጋ ነው የምለው የክሸሽ ነው ምለው በጣም በባህሪው ደስ የሚል ልጅ ነው። እንደገናም ደግሞ ስነስርዓት ያለው ልጅ ነው። በጣም ታላላቆችን የማክበር በቃ በአጠቃላይ ያለው ስብዕና በጣም እውነት ለመናገር በዚህ አጋጣሚ ላደንቀው እፈልጋለሁ። ልነግረው እፈልጋለሁ እና ከስብእናው ማሻገር ደግሞ ሙያዊ ጋር ስትመጣ ለእኔ በጣም በቃ እጅግ እጅግ እጅግ እጅግ ውብ የሆነ ድምፃዊ ነው ብዬ ነው የምወስደው። ሁሌ ያወራለሁ እና መተካ እንዳልከውም እንግዲህ ከኛ በኋላ ከመጡ ተተኪዎች መሀል ከኛ ቀጥሎ በተለይ ከኔ ባች ከሆኑት ቀጥሎ የመጣ ትልቁ ትልቁ ድምፃዊ ነው እና በጣም የማልከብረው ታናሽን ቢሆን በጣም የምወደው ስራዎቹ አሰራሩ የዜማ የድምፅ ቴክኒኩ በጣም ማከብርለት በጣም የምወደው ወንድሜ ነው። አንድ ፓስተር ጎረቤት ነበረኝ፣ ጨቀጨቅኩት ሰውየው። እንግዲህ ጎረቤቴ ማለት ነው። ቀጥታ በቃ የሚያደር ነገር ሲያጣ ወደ ዋሊያ ሙዚቃ ቤት ይዞኝ ሄደ ማለት ነው። ይዞኝ ሄዶ አገናኘ፣ የሚታደርገውን አድርገው፣ ይ ልጅ እና እምነቱን ትቶ ምን ብሎ ሙዚቃ ካልዘፈንኩ እያለ ነው ስ የምትለውም በለው ምናምን ብሎት፣ ከዛ እሱ ለእሱ አስረክቦኝ ሄደ ማለት ነው። ጋሽ ብስራት አላቀውም የዛኔ አዲስ ነኝ። ጋሽ ብስራት ደግሞ ስኬት የት ሰርታል ምን ታውቃለህ? የት ምን ባንዱ ትሰርተሃል ምናምን አለ። ያ ጥያቄ ነው በቃ ብዙ ወደ እውቀት የከተተኝ ማለት ነው። ያው እንግዲህ ሁላችንም እየራሳችን አካሄዳለን፣ እየራሳችን መንገድ አለን። ተካም ደግሞ ልክ በእንደዚህ አይነት የራሱ የሆነ የተፈጥሮ የራሱ የሆነ ኳሊቲ ያለው በጣም ጎበዝ ልጅ ነው። እንዲሁም እሱ ከብዙ ከኛ ለየት የሚያደርገው ትንሽ ከጉራግኛ ድምፃኖች በብዙ የሚለይባቸው መንገዶች አሉ። እነሱም የተካ ድምፅ ምናልባት እኔ በጣም ድምፁ አደንቅለታለሁ። እንዲሁም በፊት ብዙ ሰዎች እኔ ትንሽ የሙዚቃ ቤት ነበረችኝ እኛ ሰባተኛ እና እሳ ጋር የመጡ ሰዎች የተካ ካሴት የተካ ካሴት ምናምን ሲሉ ስቴ ዘፈን እንን ነበር። እኔ እና አንድ ጓደኛ ያለ ነብዩ ይባላል። ይህ ልጅ እንዴት ነው ድምፁ አሁን እንትን ያለ ነው? ወረድ ያለ ነው? ወርነን ያለ ድምፅ ነው? እንዴት ነው ሰው ተካተካ የሚለው? ብለን በጣም ስለ እውነት በጣም እንትን እንድል ነበረ። ስለ እኔ ብዙ አይገባኝም ነበረ እና በኋላ ስሰማው ከሰውም አንዳንድ ነገር ስረዳ ለካ የራሱ የቻለው የተደበቀ ጥሩ የሆነ እንትን ያለው ልጅ ነው እና ከዛ በኋላ ሰብተሰቡ ከወጣ በኋላ ተወደደ። ከዛ ሙዚቃ ቤቶችን በቃ እኔን መለመን ጀመሩ ማለት ነው ቁጥር ሁለት አልበም ለመስራት ቁጥር ሁለት አልበም በጣም በጥሩ ሁኔታ ነው የሰራሁት ብዙ ውጤታማ ባልሆንበትም በጣም ብዙ ሙዚቃ ቤት ይፈልጉኝ ነበረ በገንዘብ ሽጬ ነው እንትን ያልኩት ጥሩ ነበረ እና የቁጥር ሁለት አልበሜ በቃ እርሱ ንበርማንብር ይላል ንበርማንብር አልበም በጥሩ ሁኔታ የተሰራው ሲሰራ በጥሩ ሁኔታ ነው ደግሞ የሸጥኩትም ማለት ነው ሽጪው ከሙዚቃ ቤቶች ጋር ለመስማማትም ገንዘቡም በቂ ሆኖ እጅ ላይ አልደረሰም። የባከነ ነገር ሆነብኝ እና በትንሹም ባጠራቀምኩት ገንዘብ ነው ወደ ቁጥር ሶስት የሄድኩት። ከዚ፣ ያሬድ እንዳለ ታክሎበት እሱ የስቱዲዮ ባለቤት ስለሆነ እስከዛሬ ድረስ ያው ይሰራልኝ፣ ያሬድ እንዳለ ነው ሙዚቃዎችን ይሰራልኝ የነበረው። ብዙ ጀማሪ አርቲስቶች አሉ ከኔ ጋር በቃ ፊት አይነሳም ማለት ያለውን እውቀት ማካፈል እና መስመር የሚያስገባ አይነት ሰው ስለሆነ እኔም ደግሞ በፍለጋ ያገኘሁት ያየሁትም፣ ደግሞ በቃ ካየሁት በኋላ እኔ እንጃ ስለሱ ብዙም በአወራም፣ እንዴት ነው በአወራም፣ የሆነ ቃላት የሚያንስ ነገር ነው። ማለት ለጀማሪ አርቲስት ያለው ነገር ወደኋላ የሚገፋ አይነት አይደለም። ከአንዳንድ ነው የሚቀበለው፣ በሚችለው አቅም መርዳት የሚፈልግ አይነት ሰው ነው። ተካ ማለት እኔ አልበሞች ላይ ሁሉ እናና የሆነ አግዝ የምለው ነገሮች ሁሉ መጥቶ በማገዝ ኳየር በመግባት እንደዚህ አይነት ነገሮች ተሳትፎ በማድረግ ከተዋወቅ ጊዜ ጀምሮ አብረን እንዳለን ይሰማኛልና ወደፊትም አብረን እንሆናለን የሚል ተስፋ አለኝ። ተካ ብዙ ኳሊቲ ነገሮች አሉት። ለምሳሌ ለእኔ በጣም ትልቅ ኳሊቲው ትህትናው፣ ስብዕና ነው እሱ በጣም በጣም ነው። በቃ ለእኔ የሚገርመኝ ማለት ነው። ሁሉም ቦታ ላይ አንድ አይነት ባህሪ ነው ያለው። የብዙዎች ተቀባይ ነኝ። ከዛ በፊት አጃቢ ሆኜ ነው የምሰራው፣ ጉሮሮ ምናምን ምሰራው መጀመሪያ የታሪኮ ወልዴ እና የፍታ ወልዴ አልበም ላይ ነው ስቱዲዮ ገብቼ የተቀበልኩት። ከዛ በኋላ ዳዊት ገለቱ ገለቱ የሚባል ዘፋኝ አለ። የሱን ጉራግኛ ከግዛቸው ተሾመ ጋር እንደዚህ። አልበም የለኝም ከዛ በፊት፣ እንደዚህ በአጃቢነት ነው ከዚህ መጀመሪያ ደግሞ ዋኑ የዞንን የሚለው ነጠላ ዜማ ሰራው። እሱም እየሰራው ግን የረሻድ ቁጥር አንድ አልበም ሰርተናል። እዛው እየሰራሁ ከታሪኮ ወልዴ ጋር አገኝቶኝ ረሻድ አንድ ላይ ተገናኝ። ታሪኮ ወልዴ ፍለጋ በመጣበት እኔን አገኘ። ረሻድ ማውቀው በታሪኮ ወልዴ በኩል ነው። ከዛ እኔና ረሻድ መግባባት ጀመርን። ቁጥር አንድ አልበም ሰራን። ከዛ እሱ ቁጥር አንድ አልበም ተሰርቶ የኔ ሊሰራ ነው በቃ ዕቅድ ይዘን እሱ ቁጥር አንድ አልበም ወጣ፣ የኔም ወጣ። ከዛ በኋላ ማለት ነው እና እሱ ተወዳችሁ አልበሜ እስከ ቁጥር ያ ቁጥር አንድ አልበሙም በብዙ ውጣ ውረድ ነው እስከዛ ድረስ የደረሰው ብያለው። አጠቃላይ ካለው ጉራጌ ማህበረሰብ ውስጥ ሁሉም ላይ ያለ እንዳልከው፣ እንደ ክስታኔ ውስጥም አሁን ውስጥ ክስታኔኛ ተናጋሪ ነው። ደምብ ፐርፌክት ተናጋሪ ነው። ግጥሞችንም ይሰራል እንደዚሁ በክስታኔ እንዲሁም እና ሁሉ እንዳሰስ የሚያደርግ ለየት የሚያደርገው እንደዚህ ነው። ያ ደግሞ እንዲሁም ብዙ ሰው የለም እንደዚህ አይነት በሰባት ቤቱና በክስታነኛ አካባቢ እንዲህ በደንብ ፐርፌክት ሆኖ መናገር የሚችል ሰው ብዙም የለም። እንዲሁም አንድም እሱ ለየት ያደርገዋል። ትልቅ ተሰጥቶም ነው እድገቱም ሁለቱም አካባቢ ስለሆነም ነው እኔ በደንብ በቅርብም ስለማውቀው ስለምንገናኝ እሱ ነው እንግዲህ፣ እንዲህ ነው ያደገበት አካባቢ ምናምን እና ስናወራውን በደንብ ነው ክርስታንኛ እናወራለን። እና አሪፍ ነው። ይሄ ደግሞ ለየት ያደርገዋል የበለጠ ትልቅ ተሰጦ ነው። ይሄ በሙያው ስትመጣ ደግሞ የዜማ አስተራረፍ ዜማን አንስቶ የሚያሳረፍበት ቴክኒኩ በጣም ይገርመኛል እውነት ለምና እና ጉሮሮ በጣም በቃ የሆነ ቤዝ የሆነ ጉሮሮ ነው። እና በቃ በጣም በቃ በጣም ይማርከኛል እና እኔ ብዙ አይነት ኳሊቲ ነገሮች እንዳለው ይሰማኛል። ከሁሉም ኳሊቲ በቃ ካሉት ኳሊቲ ነገሮች ስብዕናውን ግን ትዕትናውን በጣም አከብርለታለሁ። ከተካ እንግዲህ የቱን አንስቼ የቱን ጥለዋለሁ? የእሱ ሙዚቃ የትኞቹ የምጠላቸው አይነት ሙዚቃዎች አረሉ። ሁሉም እንግዲህ መወዳቸው ሙዚቃዎች ናቸው። በይበልጥ ደግሞ ስለእናት የሰራው ስራ አለ ቁጥር አንድ አልበሙ ላይ አዲሉ ሆና የሚለው በጣም ውስጥ የሚነካው ስራ ነው። ስራ የተካ ሙዚቃዎች እንዳልኩ የመጀመሪያ አልበሙ እንግዲህ የመጀመሪያ ያለው ሰሚ ከሆኑ ሰዎች እድለኛ መስማት አጋጣሚዎች ነበሩኝ ለምሳሌ እሷን በም ላይ እንንግሽር የሚለው ዘፈን እንግዲህ ሁሉም መላው የቤተ ጉራጌ አድማጮች በተለከጉራጌ ማልፉ ሊለው ማህበረሰብ በጣም የሚወደው ዜማ ነው። በዛው መሀል ቹቹ ቹቹ የሚለው እንደ የቅርብ ጊዜው አልበሙ ብትወስድ ሁሉም ስራዎች ትርጉም ያላቸው አባት ያላቸው ማለት የተሰሩ ስራዎች አባት ያላቸው ስራዎች ናቸው። ግን የጫሙች ከሚለው ዘፈን ደግሞ በጣም ታሪኩም፣ ሂስትሪም ሁሉም ትውልድ የሚያውቀው ብዙ በተለይ ጉራግኛ መጽሐፍ አንባቢ የሆኑ ሰዎች ከጫሙሽ ጋራ እንዴት አርጎ በጥበባዊ ሁኔታ አተር ገንዶ እንዳመጣው ሳየው እሱ ነገሩ በጣም በጣም በጣም ደስ ይለኛል። ይወገታን ማጀ እየጠረ ማቸኔ ፊታይ ምሽገታን ማጀ እጸበጠ ማቸኔም ገናይ ቲት ዘገዴ ዛያ ደከሻይ ይህ ስራ እንትን ነው። ኦሼ ምን ማጀ ኦሼ ኦሼ ምን ማጀ ኦሼ እቲያ ደደቄ ትታ ደደቄ ገረድ ወጣ ወጠቂም ከሚለው ከሱ የቀጠለ ስራ ነው። ወደ ማጀ ጠበጠ ማቸን ቤታኝ ሚላት ያደደቀ ይላል። አሁን እዛ ጋር ከሻይታ ነው። አሁን እዚ ጋር የሳበኝ ማለት ነው። ድቢን የሚለው ከቀልዷን ነው። አሁን ያደደቀ ብያለው ዛል በንበን ከሱ የቀጠለ ሀሳብ ነው። ወደ ጠበጠ ማቸን ቤታኝ ይዘገድ ይዛ ያደቅ ከሻይ ነው የሚለው እና ውሽ ምን ማጀና አንተን ስለ ሙህር ልጅት ዘፈን ናቸው። አሁን ምንድነው አሁን ላይ በአሁን ባለንበት ጊዜ አይደለም አልበም አንድ ነጠላ ስራ ለመስራት በጣም ብዙ ቻሌንጅ አለውና በጣም መረዳትና መደገፍ የሚገባው ነገር ነው። ሬድ ከነ ባለቤቱ ከባለቤቱ እናት ምናምን እገዛ በቃ ሱቹት አልበም ያልበም በእነሱ እገዛ ነው የተሰራው እ ምንም አልነበረኝም። በዛን ሰራ ወጥቶም ደግሞ ይሄ ሲዲ ካሴት ምናምን የጠፋበት ዘመን ሆነና ወደ ሚሞሪ ወደ ፍላሽ ወደ ምናምን ነው ሰው ገልብጦ እንትን ያለው በጣም በቃ ኪሳራ ሆነ ማለት ነው የቹቹት ያም ያልበት ውጤታማ አላደርገኝም በጣም ተደምጠዋል በጣም ተወደዋል ግን ሰው ጋር ዝም ብሎ ነው የተሰራጨው ሲዲዎቹ አልተሸጡም በቃ ተበተኑ ሲዲዎቹ ራሱ ማለት ነው ቆመ በቃ የሲዲ ማጫወቻውም የቴፕ ማጫወቻው ምናምን ሲጠፋ በቃ ያሳተምካቸው ብር ያወጣባቸው ነገሮች እንዳለ በቃ ወደ ቆሻሻ ነው የሚጣሉት ማለት ነው እንደዛ ሆነው ብኝ ነው አሁን ቁጥር አራት ቆይቼ ከስንት ዓመት በኋላ ነው ዘጠኝ ዓመት ስምንት ዓመት ይሆናል። አምቾቹት ያሜ ከወጣ የቆየውበት ምክንያትም ያኛው ውጤታማ አላደረገኝም ነበር ስል ያሁኑ ደግሞ የባሰ ሆነ አልበሚሰራበት መንገድ ማለት ነው። እስካሁን ድረስ እንግዲህ ጀመርኩት። አሁን ግን ያው ብዙ ስቱዲዮ ነው። በፊት ያሬድ እንዳለ ብቻ ነበር የሚሰራልኝ። አሁን ጥሩ ከዛም የተሻለ ነገር ለመስራት በማሰብ ብዙ ስቱዲዮ ነው የገባሁት፣ ጥሩ ጥሩ የሚባሉ ስቱዲዮዎች እና ገንዘብ ይፈልጋል በቃ ስራው ጀምሪያቸዋለ የሆነ ቦታ ላይ አድርሼዋለሁ። ግን አሁንም ብዙ ነገር ይፈልጋል አብዛኛው ስራው አውቃቸዋለሁ። በቃ ራሱን ከፍ አድርጎ የመጣበት ስራ ነው ብዬ ማሰቡ በጣም በይበልጥ ማለት ነው። ቁጥር ሶስት አልበም ሰርተዋል። እንግዲህ በሱ ያለው አቅም ይታወቃል። ከዛም በላይ ሆኖ ነው የመጣውና ብዙ ቢጠበቅ እንግዲህ ብዙ ቢረዳ ከዚህም በላይ መድረስ የሚችል አይነት ልጅ ነው። በዜማም ብትል በግጥምም ብትል፣ ስቲል ወደ ቅንብርም እንኳን ብትገባ እሱ ቅንብርም እንኳን የሚያቀተው አይነት ልጅ አይደለም። የተሟላ ድምፃዊ ነው። ተካ ማለት እውነት ለመናገር በዚህ ሰዓት አልበም ደፍሮ የመስራት ቁርጠኛ መሆን መነሳቱ በጣም ሊደነቅ ይገባል። ምክንያቱም አልበም ከሰራው አሁን ቅርብ ጊዜ ነው። የባለፈ ኑድኒ አልበም ሲሰራ ምን ያህል ፈተና እንደነበረ በቅርበት እናንተም ታውቃላችሁ። የሆነ ሆኖ ግን ከብዙ ወዳጆቻችን ጋር ሆነን ከብዙ ወንድሞቻችን ጋር ተጋግዘን የምንፈልገው ነገር የማሳካት ነገሮች እንግዲህ የመፈጸም ነገር አሳይተናል እና በእርግጠኝነት ተካም ያን የነበረን ደረጃ አስጠብቆ ከወንድሞቹ ጋር በደንብ ገዛ ተገኝቶ ልክ እኛ የሄድበት መንገድ አይነት ነገር ተኪዶ የጉራግኛን ሙዚቃ በዚህ አጋጣሚ በደንብ ከፍ ለማድረግ ሁላችንም ተክተን ልንዘላለን ብለን ቃል በገባ ነው መሰረት በተካም ይህ ነገር ከፍ ብሎ እንዲታይ ምኞቴ ነው። እኔ አሁን እንግዲህ እስካሁን የነበረውን ሂደት ያው በራሴ እየተጣጣርኩ የሆነ ደረጃ ላይ አድርሻለሁ። ካሁን በኋላ ያለው በቃ መጨረስ ያለበት ማህበረሰብ ነው ብዬ ነው ማስበው። ወዳጆቼ፣ የሚወዱኝ አድናቂዎች፣ እነሱ ናቸው በቃ መጨረስ ያለባቸው ብዬ ነው ማስበው የሚያስፈልገው ገንዘብ ስለሆነ ማለት ነው። የሚያስፈልገኝ ገንዘብ ነው። አሁን ገንዘብ ካገኘው የቀረውን ነገር ሁሉ እያንዳንዱ ስራ በጥሩ ኳሊቲ ሆኖ ማውጣት ይቻላል ማለት ነው። የሚቀረው የሚቀረው ነገር ሁሉ ተማልቶ ማውጣት ይቻላል። እና እኔ ጥሩ እንትን ላይ አድርሻዋለሁ። ከአሁን በኋላ ያለው ለእነሱ ነው የምሰጠው። እንግዲህ ማህበረሰባችን በእርግጥ ጥሩ ነው። ድሮ ከነበረበት አሁን ያለው ለሙዚቃ ያለው ግንዛቤ ጥሩ ነው። ምክንያቱም በፊት እምብዛም ይሄ ስለ ሳፖርት ስለመደራረግ ስለ ሙዚቃ ስለ ሙዚቃው ድካም ብዙ ሰው አያውቅም ነበረ። አሁን ድካማችንን ሰው እያወቀልን ስለሆነ እንዲያው ጥሩ ነገር እንደሚደረግለት እርግጠኛ ነኝ እና ይህን ብዙ ውጭን ያወጣሁን ያውቃለሁ። እና ለዚህ ደግሞ እንትን ለማድረግ ገቢው እንኳን ባያገኝ፣ ያው ብዙ ጊዜኛ ስራ ስንሰራ ገቢ እናገኛለን ብለን አይደል ሙያችን እውቀታችንን ለህብረተሰባችን አምባሳደሮች እስከተባለ ሳንወድነው አንድ ለህብረተሰባችን ውስጣችን አስገድዶን ነው ያን ነገር የምናደርገው። ስለዚህ ለዚህ ልጅም ደግሞ እንዲያው ሰፖርት ያስፈልገዋል። ከዚህ በፊትም ብዙም ይሄን ያህል በእንደዚህ አይነት መንገድ እንትን አላደረገም፣ እንቅስቃሴ ሰው ጋርም ብዙ ተካ አያደርግም ነበረ። አሁን ይሄ ስራ ደግሞ እጅግ በጣም ትልቅ ወጪ ያስወጣው ስለሆነ ሁሉም እንግዲህ እንዲተባበረው፣ ሰፖርት እንዲያደርገው ስፖንሰር እንዲያደርገው እንዲያው በዚሁ አጋጣሚ ወንድማዊ ወንድሜ ስለሆነ እንግዲህ ያለውን ችግር ስለማቅ ሁሉም እንዲተባበረው እጠይቃለሁ። እስካሁን የነበሩ ስራዎቹ እጅግ ተወዳጆች ናቸው፣ በማህበረሰቡ ዘንድ እጅግ የሚወደዱ ስራዎች ናቸው። ግን የዘንድሮ በተሻለ መልኩ እንደሚመጣ ምንም ጥርጥር የለኝም። ምክንያቱም የተለያዩ ስቱዲዮዎች የመጠቀም ነገሮች አሉ፣ ስራዎችም ከተለያዩ ሰዎች ጋር እንደዚህ ተሳትፎ የማድረግ ነገሮች አሉ በተወሰነ መልኩ ሀሳቦችንም ዜማዎችንም የመስማት እድሎች ነበረኝና እኔ በጣም በጣም በትልቁ ጠብቃለሁ። በእርግጠኝነት ምናልባት እስከ መጨረሻው ለህዝብ እስኪደርስ ድረስ የሚፈለጉ ነገሮች ለማሳካት ያው የማህበረሰባችን ድጋፍ ያስፈልጋል። የፋይናንስ እጥረት እንዳይገጥም እንጂ በሁሉም መልኩ የተሟላ አይነት ስራ ይዞ እንደሚመጣ ምንም ጥርጥር የለኝም። ማህበረሰቡን በጣም በእርግጠኝነት ደስ ብሎት የሚያደምጠዋል። በምን እንደሚሆን ተስፋ አደርጋለሁ፣ ደግሞም ይሆናል። ግን ይህ ሁሉ ነገሮች ለምሳሌ ፊኒሽንግ ላይ በጣም ብዙ የሚፈለጉ ነገሮች አሉ። ከፖስተር ጀምሮ፣ ከፕሮሞሽን ጀምሮ አጠቃላይ ማህበረሰቡ ወይም ደግሞ አገር አቀፍ ቶሎ ተደራሽ እንዲሆን ፋይናንስ ያስፈልጋል። በግልጹ ነገር ፋይናንስ ነው። ሙያተኛውም ጋዜጠኞችም ጋዜጣዊ መግለጫ ለመስጠት ጋዜጣዊ ፕሮሞተርም ባል ነገር አለ። በአጠቃላይ የሚሰራ ስራ ፕሮሞሽን ካልተሰራለት ያው ከዚህ ቀደም እንደነበር ነው አይነት ሁኔታ የሚሆንብን፣ እና ሁሉም ነገር ደረጃው የጠበቀ ጉራጌን የሚመጥን አይነት አልበሙ በዛ ደረጃ እንዲመረቅ ሁሉም ሰው ተሳትፎ ማድረግ አለበት። ጓደኛዬ የሙያ አባቴ አሁን አልበም ወጥቶ ትልቅ ደረጃ ካለበት ትልቅ ደረጃ እንድደርስ እንግዲህ ምኞቴ ነው።